ሰላም ሰላም የተወደዳችሁ እና የተከበራችሁ የጆሲ ሚዲያ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ባለፈው ሳምንት መረጃ ሳላቀብላችሁ ቀርቼ ነበረ። ያው በረራን በተመለከተ ብዙ ልጆች በውስጥ መስመር ስትጠይቁ ነበረ፣ በረራ ተቋርጦ ነው ወይ የሚል አንዳንድ ጥያቄዎች ስትጠይቁ ነበረ። በረራ አልተቋረጠም። ትንሽ ስላልተመቸኝ ቪዲዮ መስራት ስላልቻልኩ ነበረ ግን በፌስቡክ ገጼ በጽሁፍ ላይ ለቅቄ ነበር። ብዙዎቻችሁ አይታችሁት ብዬ አስባለሁ። በረራው እንግዲህ በተያያዘለት እቅድ መሰረት በሳምንት ዘጠኝ በረራዎች እየተካሄዱ ያለበት ሁኔታ ነው ያለው። ምንም የተቋረጠ ነገር የለም በሳምንት ዘጠኝ በረራዎች፣ በሳምንት ሶስት ጊዜ በአንድ በረራ ሶስት፣ ጠቅላላ ዘጠኝ በረራዎች እየተከናወኑ ይገኛሉ ማለት ነው። ስለዚህ በረራን በተመለከተ የተቋረጠ ምንም ነገር የለም ማለት ነው። እንግዲህ የዚህ የሁለት ሳምንትን በረራ የሚነግራቸውናል ማለት ነው። በባለፈው ሳምንት እንግዲህ ወደ 12317 ኢትዮጵያውያን ወደ ሀገራቸው መመለሳቸው ታውቋል። በዚህ በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች 50 ሺህ ዜጎችን ለመመለስ ታቅዶ ከመጋቢት 3 2017 ጀምሮ እየተሰራ ባለው ስራ እስካሁን ድረስ 12 317 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ይህም እስከ መጋቢት 28 ሰባተኛው ወር 2017 ድረስ ያለውን ጊዜ ያጠቃልላል ማለት ነው። እንግዲህ ይሄ በ25 ቀን ብቻ ወደ ሀገራቸው የገቡት ዜጎች ቁጥር 12317 መድረሱን ይታወቃል ማለት ነው። ከዚሁ ጋር ተያይዞ የዚህ ሳምንት በረራን በተመለከተ ደግሞ በዚህ ሳምንትም እንደተለመደው በሳምንት ሶስት ጊዜ በጠቅላላ ዘጠኝ በረራዎች ተደርገዋል ማለት ነው። በዚህ በሳምንት ሶስት ጊዜ በተደረገ ዘጠኝ በረራዎች ደግሞ በርካታ ኢትዮጵያውያን ወደ ሀገር መግባታቸው ታውቋል ማለት ነው። በዚህ በያዝነው ሳምንት እንግዲህ ጠቅላላ 3367 ኢትዮጵያውያን ከሳዑዲ አረቢያ ወደ ሀገራቸው መግባታቸው ታውቋል ማለት ነው። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3367 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸውን መለሳቸውን የሴቶችና የማህበራዊ ጉዳይ ሚኒስተር አስታውቋን ማለት ነው። በሳምንቱ በተደረጉ ዘጠኝ በረራዎች የተመለሱ ዜጎች ሁሉም ወንዶች ሲሆኑ ከተመላሾች መካከል ደግሞ 18 ዓመት እድሜያቸው ከ18 ዓመት በታች ሆኑ 18 ታዳጊዎች ይገኙበታል ማለት ነው። ሌላው በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ 50 ሺ ዜጎችን ለመመለስ ታቅዶ እስካሁን እስከ መጋቢት 3 2017 ዓ ም በተጀመረው መርሃ ግብር 15684 ኢትዮጵያውያን ወደ ሀገራቸው መመለሳቸው ታውቋል ማለት ነው። እንግዲህ ለተመላ ዜጎችን በአውሮፕላን በአየር ማረፊያ በማቆያ ማዕከላት ተገቢውን እንክብካቤና ድጋፍ እየተደረገላቸው ወደ የመጡበት አካባቢ መመለሳቸውም ታውቋል ማለት ነው። እንግዲህ በጠቅላላ እስካሁን ድረስ በተደረጉ በረራዎች ይህን ይመስላል ማለት ነው። በርካታ ኢትዮጵያውያን ወደ ሀገራቸው ገብተዋል። ሌላው ከዚሁ ጋር ተያይዞ ከሰሞኑ በየመን አካባቢ የተሰማውም ዜና አንዲት ጀልባ በርካታ ኢትዮጵያውያን ስደተኞችን አሳፍራ ጠፍታለች ወይም ደግሞ ሰምጣለች ሲባል የነበረበት ሁኔታ አለ። እሱም አንዳንድ መረጃዎች ደግሞ አቅጣጫ አስተው ወደ ቀይ ባህር በመሄድ በኤርትራ በኩል መገኘታቸውም ተሰምቷል። እንግዲህ ይሄ ምን ያህል እርግጠኛ እንደሆነ ባይታወቅም፣ ግን በህይወት የተረፉ ሰዎች መኖራቸውን አንዳንድ የዜና ምንጮችም አክለው ተናግረዋል ማለት ነው። እንዳጠቃላይ እንግዲህ ከስደተኞች ጋር በተያያዘ በዚህ ሳምንት የነበሩ በረራዎች ይህን ይመስላሉ። ግን ይሄ ብቻ ሳይሆን በድንበር አካባቢ በተለይ በየመንና በሳዑዲ አካባቢ እጅግ በርካታ ችግር አሁንም እንዳላለ በተለይ ድንበር አካባቢ በሚገኙ እስር ቤቶች በርካታ ኢትዮጵያውያን በጥይት ተመትተው ሆስፒታል ውስጥ መኖራቸውን ወንድማችን ሲናገር ነበረ። በተለይ ብሬክስ ባስተላለፈው በቴሌግራም ገጹ ላይ እንዳየሁት ከሆነ እጅግ በርካታ ኢትዮጵያውያን በዛ አካባቢ እንደሚገኙ ነው የተነገረው። በተለይ በድንበር አካባቢ ወደ ሳዑዲ አረቢያ ለመግባት አስባችሁ የምትንቀሳቀሱ ሰዎች በተለይ አሁን ሳዑዲ ላይ ድንበር ለመግባት እጅግ በጣም አደገኛ መሆኑን አውቃችሁ ይህን ነገር ጥንቃቄ ልታደርጉ ይገባል ማለት ነው። በተረፈ በህገ ወጥ መንገድ ለመምጣት የምታስቡ ሰዎች ህጋዊ መንገድን ብትከተሉ ይመከራል ማለት ነው። ለዛሬ ብታዳምጡት ያልኩት ይሄ ነበረ። ነገ በተመሳሳይ መረጃ እንገናኛለን። ይህንን ዩቱብ ቻናል ላይክና፣ ሼር ሰብስክራይብ ማድረግ አትርሱ ማለት ነው። መልካም ምሽት።